ሰላም ሰላም! እንዴት ናችሁ? ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽመው እንዳዘነጉ። አርሰናል የተመለከቱ መረጃዎች ወደ እናንተ ይዤ መጥቻለሁ። አብራችሁን ቆዩ። ስፔናዊ አማካኝ ማርቲን ዙቤሜንዴን ለማስፈረም አርሰናል ጥሩ ደረጃ ላይ እንደሚገኝ ተነግሯል። ዝውሩን በተመለከተ ትናንትም ሆነ ባለፉት ሳምንታት ሪያል ማድሪድ ዋነኛ ፈላጊ ነው የሚሉ ዜናዎችን የተሰሙ ሲሆን፣ ነገር ግን በዝውውር ዜናዎች ላይ በታማኝ መረጃዎች ወደር የማይገኝለት ዴቪድ ኦርስተን ከአንድም ሁለቴ ይህንን የዝውውር ዜና እንደማያውቀውና አርሰናል ዙቤሜንዴን ለማዘዋወር እንዳስቡም በዛም እየተንቀሳቀሱ እንደሆነ ተገልጿል። ሌላኛው ታማኝ መረጃ ምንጭ ሳሚ ሞክቤልም እንዲሁ ያለ ሲሆን ስለዚህ ምናልባትም ሪያል ማድሪድ የሚሉትን መረጃዎች ካሉ ባልታ ያላለፉ ሊሆኑ ይችላሉ ሲል ተናግረዋል። እና ይህንን ተጫዋች አርሰናሎች በክረምቱ የዝውውር መስኮት የመሀል ክፍላቸውን ለማድረስ የሚጠቀሙበት ተጫዋች ነው ተብሎ ይጠበቃል። አርሰናል በኒኮ ዊሊያምስ ላይ ያለው ፍላጎት በእጅጉኑ እንደጨመረ ታውቋል። ተጫዋቹ ከአርሰናል በተጨማሪ በሌላ ክለብ የሚፈለገው በማንቸስተር ሲቲ ብቻ እንደሆነ ታውቋል። ተጫዋቹ ታዲያ በክረምቱ የዝውውር መስኮት አዲስ ክለብ መቀላቀል የሚፈልግ ሲሆን፣ አርሰናልም እንግዲህ 48 ሚሊዮን ፓውንድ ለመክፈል ዝግጁ እንደሆነም ታውቋል። ለተጫዋቹ ዝውውር እንግዲህ እንደ ችግር የሚጠቀሰው እንግዲህ የደሞዝ ጉዳይ ነው። በአትሌቲኮ ቢልባዊ ቤት ሁለት መቶ ሺህ ፓውንድ በሳምንት የሚያገኝ ይሆናል ና በአርሰናል ቤትም እንግዲህ እንደዚሁ እንግዲህ የደሞዙ ጉዳይ ችግር ይሆናል ተብሎ ይጠበቃል። አርሰናል የ15 ዓመቶቹን ባለ ድንቅ ተሰጥኦ መንትያ ወንድማማቾች ሄልገርና ኤድዌንሰን ከሚከታተሉ ክለቦች ውስጥ ይገኙበታል። ሄልገር አማካኝና የቅንፍ ተጫዋች ሲሆን ኤድዌን የግራ ክንፍ ተጫዋች ነው። ሁለቱም እንግዲህ ድንቅ እንቅስቃሴን በክለባቸው ማሳያት ችለዋል። ይህንን አስመልክቶ እንግዲህ አርሰናሎች ተጫዋቾቹን ለማስፈረም ፍላጎት እንዳለው ነው በዛሬው እለት የሚወጡ መረጃዎች የሚጠቅሙት። ሚካኤል አርቴታ ስለ ቶማስ ፓርቲ ኮንትራት ሁኔታ ተናግሯል። በሁሉም ተጫዋቾች ዙሪያ መሻሻሎች አሉ እንዲወሰንና ንግግሮችን እንዲያደርግ እንግዲህ ሌላውን ነገር ለአንድ ሪቤርታ እተዋለሁ ብለዋል። ቶማስ ፓርቲ በክለቡ ለመቆየት ፍላጎት ይኖረው እንደሆነም እንደዚ ጥያቄ ሲጠየቅ ፍላጎቱ ግልጽ ነው፣ አስፈላጊ እርምጃዎችን እንዲወሰዱ ነገሮችን ለአንድ ሪቤርታ ና ለክለቡ ተዋለሁ ሲል እንግዲህ አሰልጣኝ ሚካኤል አርቴታ ተናግረዋል። በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ አርሰናል ከፔስጂ መጀመሪያ ጨዋታውን በኤሚሬትስ ስታዲየም ከ12 ቀናት በኋላ ማክሰኞ ሚያዚያ እንዲ የሚያደርግ ሲሆን የመልሱ ጨዋታ ከሳምንት በኋላ ረቡዕ ሚያዚያ በ29 በፓርክ ደ ፕሬንስ የሚካሄድ ይሆናል። እንግዲህ አርሰናሎች በተለይም ደግሞ በሜዳው የሚያደርገውን ጨዋታ ለማሸነፍ ከፍተኛ ጥረት እንደሚያደርግ ነው እየተገለጸ የሚገኘውና እንደዚሁ ሪያል ማድሪድን በሜዳው ወይም ማለትም በፍላይ ኤሚሬትስ እንዳሸነፈ ይታወሳል። እንግዲህ የመጀመሪያውን ጨዋ ግንባታ ለማሸነፍ አርሰናሎች ጠንክረው እንደሚሰሩ ነው እየተነገረ የሚገኘው። በማይልስ ሌዊስ ስኬሊና በአርሰናል መካከል ለአዲስ ኮንትራት ንግግሮች እየተካሄዱ ሲሆን መፈረሙም የጊዜ ጉዳይ እንደሆነ ተገልጿል። አንድሪያ ቤርታ የኮንትራቱን ሂደት ይመራል፣ ተጫዋቹም በአርሰናል እጅግ ደስተኛ እንደሆነ ታውቋል። ሚካኤል አርቴታ ስኬሊ ለወደፊት አርሰናል ወሳኝ ሰው እንደሆነም ያምናል። በኮንትራቱ ዙሪያም እንግዲህ ከፍተኛ የሆነ ድርድር እየተደረገ እንደሆነ ፋብሪዚዮ ሮማኖ ተናግሯል። እንግዲህ በቅርቡም እንግዲህ አዲሱን ኮንትራት ሉዊስ ስኬሊ እንደሚፈርም ይጠበቃል። ቪክቶር ዮክሬሽ በክረምት የዝውውር መስኮት ከ65 እስከ ሚሊዮን ሮ ተከፍሎበት ስፖርቲንግ ሊዝበንን ሊለቅ ይችላል እና የተጫዋቹ ዋነኛ ፈላጊ ደግሞ አርሰናል እንደሆነም ታውቋል። በትናንትና ሁለት እንግዲህ የሚወጡ መረጃዎች የሚጠኩቡት የዚህ ተጫዋች መዳረሻ አርሰናል እንደሆነ ነው። እንግዲህ ተጫዋቹም ቢሆን ወደ አርሰናል የመቀላቀል ፍላጎት እንዳለው እየተገለጸ ይገኛል። አንድሪ ቤርታ ደግሞ የተጫዋቹ አድናቂ እንደሆኑ ታውቋል። ከሚያወሰጠ ወጪ አንጻር ና ሁለት እንግሊዝ በኖችም ቢሆን እንግዲህ ፍላጎት እንዳላቸው ተጫዋቹን ለመሸጥ ፍላጎት እንዳላቸው እየተገለጸ ይገኛል። ከስልሳ አምስት እስከ ሰባት ሚሊዮን ሮ አርሰናሎች የሚከፍሉ ከሆነ ስፖርቲንግ ሊስበኖች ተጫዋቹን ለመልቀቅ ዝግጁ እንደሆኑ በትናንትናው ዕለት የሚወጡ መረጃዎች ይጠቁማሉ። ና የመጀመሪያው የአርሰናል ፈራሚ በክረምቱ የዝውውር መስኮት ቪክተር ዮክሬሽ ይሆናል ተብሎ ይጠበቃል። በዛሬው ዕለት የወጡ መረጃዎች ይህንን ይመስላሉ። ውድ የዚህ ቻናል ቤተሰቦች በአዲስ ቪዲዮ እስክንገናኝ ድረስ መልካም ሉ ሰመኘው አብድ ስተመያለሁ